ሆነ አምሳ ሴቶች ስልሳ ሴቶች በቲክቶክ ላይ ዘዊጁና ስላለ አይኒ ብላቸው ያለ ሰው አለ። ምን አረጉ? በፊት ሰላማዊ ሰልፍ እህቶች እኮ ወጥተዋል። እኛም መውለድ እንፈልጋለን፣ እኛም ትዳር እንፈልጋለን። ስለዚህ መንግስት መፍትሄ አርግልናል። እዚህ እህቶቻችን ጋር ያለው ትልቁ ክፍተት አሁን ባለንበት በኢትዮጵያ ኑሮ በጣም ሚሊዮነር ባለሀብት መሆን የሚቻልበት አይደለም። አላህ መርጦት በሆነ ነገር ካልከተተው በስተቀር በአሁኑ ሰዓት ባለንበት ሲስተሙ በጣም በተጠናከረበት እንደፈለግኩ ብር እቆጥራለሁ የምንልበት ሰዓት አይደለም። በምን መልኩ ሊሳካ ይችላል? ስለዚህ እህቶችም ከእንደዚህ አይነት ነገሮች ነፍሳችሁን እንዳትሸውዱ። ሁለተኛው ደግሞ ትዳራችንን ከሚያበላሽብን ነገር ንግግራችን ስንጀምር የሰርግ ጣጣ ውለቀን ሽማግሌ ይመጣል ወጪ፣ በሁለተኛ ጊዜ ሽማግሌ ይመጣል ወጪ፣ የሰርግ ወጪ፣ የመልስ ወጪ የቅልቅል ወጪ የእንትን ወጪ የሚል ነገር ይመጣል። አዎ ሊደረግ ይችላል ቅድም የተከሰተበት የወንድማችን አይነት ክስተት ግን እንዳይከሰት በተቻለ መጠን ከኛ የሚጠበቁብን ትልልቅ ነገሮች አሉብን። ያ ነገር ለላ ለመውደቅ ለነገም ላሰብነው ሂደት እንዲሳካልን በዚህ ሂደት ላይ ያላችሁ እህቶችም ጥንቃቄ ያስፈልጋል። ሶስተኛ ትዳራችሁን በጣም አድርጎ ከሚያስተካክልላችሁ ወይም ዘውጁና የሚለውን ነገር ለማሳካት ከፈለጋችሁ አጓጓቸው ሴቶች ወንዶችን ብርቅ ነው መሆን ያለባችሁ። ከነካሽ ከተጠጋሽ፣ ሰውነትሽን ካወቀው ብርቅነትሽን ከደፈረ አይጓጓ። አላህ ይጠብቀን እንጂ ማንም ወንድ እህቴ በደንብ ወቂ፣ ከሱ ጋር መጥፎ ላይፍ ያሳለፈችን ሴት ማግባት አይፈልግ። በአብዛኛው ወንድሞች ጋር ያሳለፏትን ሴት አይፈልጓትም። በጣም በሚያሳዝን ሁኔታ አንድ ወንድ አንድ ሴትን በዑመሪም ልከጣብ ጊዜ ደፍሮ ታገባታለ ታገባታለ ማንም ያበላሸው ማንም አያገባም ብለው ዑመር ተቆጥተውታል። እዚህ ደግሞ ከተለያዩ እህቶቼ ጋር መጥፎ የሆነ ግንኙነት ያሳለፈ ሰው መጠጋት አይፈልግም። ማሰብ ስሟ እንዲነሳ አይፈልግም። ኢላ መራሒመ ረቢ። ድንገት አንዳንዱ አንዱ ተውበት አድርጋለች ተውበት አድርጌያለው አላህ ይቀሪ በለን ያሳለፍናቸው ትላንትና ብለው ተጸጽተው ወደዛ ካልገቡ በስተቀር በአብዛኛው እዚህ ውስጥ አይገቡ ስለዚህ እህቴ የሚጠበቅባት ምንድን ነው እህታችን የሚጠበቅባት ትልቁ ነገር ራሷን ለቀረባት ለሚፈልጋት ወንድ ብርቅ መሆን አለባት ካላየሽ ቢያየሽ ችግር የለውም ከዚህ ውጪ ግን ሁሉ ነገርሽን እሽን አላህ የሰጠሽን ትልቁ ጸጋሽን ጠግቦ የጨረሰ ከሆነ በአንች ጉዳይ ጓጓ እንዲጓጓ ነው ማድረግ ያለብሽ። እንዲጓጓ የምታደርጊው ምንድን ነው? ኒካ ወደ ኒካ እንዲመጣ ይጨነቃል ማለት ነው። መቼም አሁን መርካቶ ገብተን ዕቃ ልንገዛ መቶ ብር የነበረው ካልሲ ሃያ ብር ቢለን፣ አእምሯችን ግን የሚፈልገው ባለ መቶ ብር ሱፐር ማርኬት ገብተን እቃ ብንገዛ ነው ደስ የሚለን። ራስሽን ጠብቀሽ ምትጂ ከሆነ ስታናገሪ ራስሽን የምጠብቂ ከሆነ ጉጉቱ እየጨመረ እንጂ የሚሄደው እየቀነሰ ያመጣል። ማግባቱማ እኔን አይቀርም ወላሂ እኮ ብሎኛል፣ ቃሉን እኮ ይጠብቅልኛል፣ ምንም ችግር የለውም፣ ጓደኛዬ ነው ባለ ቁጥር ግን ትልቅ የምናጣቸው ምንከስራቸው ኪሳሯች አሉ። ስለዚህ ሴቶች ካላቸው ትልቁ ነገር ቶሎ የመሸነፍ ባህሪ አላችሁ፣ ቶሎ ያገባኛለሁ የምትሉት ማግባቱ ጥሩ ነው፣ ማሰቡ ጥሩ ነው። ነገር ግን ጉጉት እንዲኖሩ ማድረግ ያስፈልጋል። ጉጉት እንዲኖሩ ሌላው እህቶቻችን ጋር ካሉት ችግሮች መካከል ያገቡ ሴት እህቶቻችን ላላገቡ እህቶቻችን ምክንያት አለመሆን ነው። ምክንያቱም ይህ ስራ ለአላህ ብለው የሚንቀሳቀሱ ደላሎች ያስፈልጋሉ። እህቱን ከወንድሟ ጋር የምታገናኝ ወንድሟን ከሆነች እህት ጋር የሚያገናኝ የምታገናኝ ሰዎች ያስፈልጋሉ። አባቶችም ከጓደኞቻቸው ጋር ሲገናኙ ማሻአላህ ያንተ ልጅ ለልጅስ ብትሆን ቢባል ምንም የሚያሳፍር ነገር የለም። ምንም የሚያሳፍር አባቶች፣ የምትወዱት ሰፈር ላይ አንድ ልጅ ካለ እንደ ይህ ልጅ እንዲያገባ አትፈልግ ያለ ያንተ ልጅን ብትሉት ምን ችግር አለው? ይህን ለአባታችሁ በደንብ ንገሩት፣ ለወንድማችሁ በደንብ ንገሩት። እህቴም ከአባትች ጋር ጥሩ ግንኙነ ካለ እስቲ አባቴ ያ ልጅን ስትሄደ ጠይቀው አባቱን ለአንተም ጥሩ ልጅ ነው ጥሩ ልጅ ነው ቤታችን የሚገባው ብላችሁ ነገሩት። ምንም ችግር የለውም። አሁን ሐላል ሐራም የሚባል ነገር በደንብ ስላልሰበር ነው ነው ከዚህ በፊት ነገር ያቸዋለሁ መድረክ እየመራው አንድ ትልቅ ነገር አንድ ሰው ነየተ መዝጊድ ላይ ይህን እኔ ያደርጋለሁ ብሎ ነየተ ሲነይት ምን ያደርጋል ይሄ ልጅ አላህ ለጥ ያደረገው እንጂ ስል በማይክ የሰማችሁ ልጅ ምን አለች? ያ ረቢ ለእኔ ያደርገው አለች። አላህ በዛ ሰዓት ዱዓውን ሙስተጃብ አደረገላት። ዛሬ የአራት ልጆች አባት ናቸው፣ የአራት ልጆች እናት ሆናለች። ለሐላል ነገር አታፍሪ። አላህ የኔ ያርገው ማለት እኔ ብታገባኝ ደስ ይለኛል። አብሽር ወርቁ ምናምን ይደርሳል። አላህ ባይኖረም በዚህ መልኩ እንሄዳለን። በርትተ ኸይር ክልኝ ዱዓ እንደራረጋለን። ካለም ቀለል አደረግነው ያለበዛ ዛሬ ጸጥ አድርገን የያዝናቸው ነገሮች ሌሎች ሀገሮች እንደወጡት እንደ ኬንያ እንደ ሶሪያ ከዚህ በፊት ሰላማዊ ሰልፍ እህቶች እኮ ወጥተዋሉ። እኛም መውለድ እንፈልጋለን፣ እኛም ትዳር እንፈልጋለን። ስለዚህ መንግስት መፍትሄ አርግልን አሉ። ነገ የሚ ሊወጣ ይችላል። አሁን አምሳ ዜ ሴቶች ስልሳ ሴቶች በቲክቶክ ላይ ዘዊጁና ስላለ አይኒ ብላቸው ያለ ሰው አለ። ምን አረጎ በምን ቋንቋ የቱጋ ያስረዱ። ያለው ቴክኖሎጂ ይሄ ነው። ቃላቱ እኮ ሐራም አይደለም፣ ዘውጁና ሐራም አይደለም። የኢማን መገለጫ ኢማን ያለው ሰው ነው እኮ አግባ የሚለው ኢማን ያላ ተህቲና አግባኝ የምትለው ዝም ብሎ የሚባል ቃላት ስላልሆነ፣ ስለዚህ ጥሩን የአላህ ባሪያ ከጥሩ የአላህ ባሪያ የሆነ ወንድጋ ማጋባት ሁላችንም የታዘዝንበት ነው፣ በተለይ ወላጆች ሌላው ለዚህ ትዳር ዘዊጁና የሚለውን ነገር ደግሞ ማግራራት የሚችለው ይህም ማህበራዊ ጉዳይ ሊፈታ የሚችለው አላህ ሱብሃነ